ሻሎም ሻሎም፣ የተወደዳችሁ የእግዚአብሔር ቤተሰቦች ከእግዚአብሔር ከአባታችን ከይታም ከኢየሱስ ክርስቶስ ጸጋና ሰላም በያላችሁበት የምድር ጫፊ ድረሳችሁ። እኔ ወንድማችሁ ከተሐድሶ ማኅበረ ጽዮን ሰማያዊት የክርስቶስ ቤተ ክርስቲያን መርጌታ ምስጢሩ መዝገቡ እባላለሁ። ዛሬም ደግሞ በአንዲት ሐሳብ ላይ አንድ ፍሬ ሐሳብ ለማንሳት ነው ወደ እናንተ የመጣሁትኝ። እርሱ ምንድን ነው? በሰሞኑ በጣም በጣም በጣም ሰዎች ትኩረት ሰጠው የሚጣሉበት የሚጨቃጨቁበት፣ እንዲሁም ደግሞ ነፍስ እስከማጥፋት ዘመቻ የደረሱበት አንድ የስዕለ አድህ ነው ጉዳይ ነው እንግዲህ ሚዲያውን የተቆጣጠረው እና እውነት ለመናገር ሰውን ለመግደል ጦር ከማንሳታችን በፊት ሰውን በጥላቻ በክፋት በእውቀት ከመግፋታችን በፊት እኛ ያለንበት ምን ላይ ነው ብለን ራሳችንን መፈተሽ አለብን ብዬ አስባለሁኝ እና ከዛ አንጻር ነው አንዳንድ ሀሳቦችን ላነሳ የፈለግኩት ማለት ነው ወገኖቼ ወይ ይህ የምስል ጉዳይ የስዕል አድህኖ ጉዳይ የሚያድን ስዕል ተብሎ በሰዎች አእምሮ ታጭቆ ያለ የክፋት አሰራር፣ የጠላት አሰራር እንዴት መጣ፣ ከየት መጣ የሚለውን ሰዎች መጀመሪያ ቢያውቁትና ከዛ ደግሞ የእግዚአብሔር ቃል ስለ ምስሎች፣ ስለ ቅርጻ ቅርጾች ምን ይላል የሚለውን ደግሞ ቢገነዘቡ መልካም ነው ብዬ ስለማምን ነው እንግዲህ የማርያም ስዕል አድኅኖ ወይም ደግሞ ምስለ ፍቁር ወልዳ የሚባለው ተቀባይነት መቼ ነው ያገኘ? እንዴት ነው ወደ ቤተ ክርስቲያን ሾልኮ የገባው? ምስልና ቅርጻ ቅርጽ እንዴት ነው ተቀባይነት ያገኘው? በምስሉ በኩልስ ደግሞ አንድ ቅዱስ አባት ወይም ደግሞ አንዲት ቅድስት የተባለች እናት በምስሉ በኩል እንደምትናገር ተደርጎ እየተወራ እየተሰበከ በሰቦች አእምሮ እየተጫነ ሰቦች ራሳቸውን እስከ መስጠት ራሳቸውን ነፍሳቸውን አሳልፈው እስከ መስጠት ደረጃ ሊዋጉለት የቻሉ በምን ምክንያት ነው የሚለውን እንዲያው በደንብ እንድታውቁ ትወዳለሁኝ እንግዲህ በ19ኛው መቶ ክፍለ ዘመን መጨረሻና በተለይም ደግሞ በ21ኛው መቶ ክፍለ ዘመን በሃያኛው መቶ ክፍለ ዘመን መጀመሪያ በነዚህ ክፍለ ዘመናቶች ውስጥ የስዕል እና የቅርጻ ቅርጽ አምልኮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እጅግ ስፍራ ተሰጥቶት እየተከበረ እየተዘመረለት እየተመለከ እንዳለ በራሷ በቤተ ክርስቲያኒቱ መጽሐፍቶች ማየት እንችላለን ማለት ነው። ማየት እንችላለን ማለት ነው። እንግዲህ የመጀመሪያው ለምስሎች ክብር መስጠት እንዴት ተጀመረ ሲባል ምስሎች አፍ አውጥተው ይናገራሉ፣ ምስሎች እንደ ሰው ዘንበል ብለው ጸሎትን ተቀብለው ወደ ሰማያት የሰውን ጸሎት ያሳርጋሉ የሚል ትርክት ተጽፎ እንመለከታለን። በዚቅ መጽሐፍ በታምረ ማርያም መጽሐፍ ማንበብ እንችላለን። እንግዲህ ይህቺ ቤተ ክርስቲያን በጽሑፏ ጠምራ በጽሑፏ ከትባ እንዳስቀመጠችው ማየት የምንችለው በማርያም ስዕል ፊት ሲሰግዱ ስዕሊቱ ራሷን ዘንበል አድርጋ ጸሎታቸውን ስግደታቸውን፣ ምህላቸውን ተቀበለች የሚል ተጽፎ እናገኛለን። እንግዲህ አባታችን በስዕሏ ፊት ሲጸልይ እመቤታችን ከስዕሉ አፏን ከፍታ አናገረችው። ጡቷንም ደግሞ አውጥታ እንካጥባ እንደ ልጄም አድርጌ አሳድግሃለሁ ብላ ቃል ገባችለት የሚል በታምረ ማርያም መጽሐፍ ተጽፎ እናገኛለን ተጽፎ እናገኛለን። እንግዲህ እንደ ልጅ አድርጌ አሳድግሃለሁ፣ እንደ ልጅ አድርጌ አሳድግሃለሁኝ፣ እንካ ጡቴን ጥባ ብላ ጡቷን አጠባችሁ ይላል። ይሄ ማን ነው? አባ ጊዮርጊስ ዘጋስጫ የሚባል ሰው እንግዲህ ምስሎቹ ሕይወት እንዳላቸው በማስመሰል ማስፈራራት ማስፈራራት የተሞላበት እርግማን የተሞላበት እንደሆነ ከቃሉ ከዚህ ከተአምሩ መገንዘብ እንችላለን ማለት ነው። ተአምረ ማርያም ገጽ 342 ገብታችሁ ስትመለከቱ እንደዚህ የሚል ነገር ታገኛላችሁ ማለት ነው። አፍርጊያንም ይላል አፍርጊያንም ስዕሊቱን የወስዳት ዘንድ እንዳልተቻለው ባወቀ ጊዜ ሾተል ይዞ እንዴት በመለኮት አዝልቆ ከስዕሉ የሥጋ ቁራጭ ያክል ቆረጠ። ያን ጊዜም ከስዕሉ ደም ወጣ። እርሱም የሥጋ ቁራጭ ያክል ይዞ ወጥቶ ተሰወረ። ያን ጊዜም ሰዎች አውቀው ፈልገው በጭንቀት አግኝተው ያዙት፣ ይገድሉትም ዘንድ ወደዱ። ያን ጊዜም እኔ እኔን ስለመውደዱ እኔን ስለመውደዱ ክብር ክብር ሲሆን ፈልጓል። ስለዚህ እኔን ስለመውደዱ መውደዱ ነው ይሄን ያደረገው እንጂ ይህንን በክፋት አላደረገውምና ተውት፣ አትግደሉት የሚል ቃል ከስዕሉ ወጣ ይላል። ከማርያም ስዕሉ ወጣ ይላል። የተቆረጠውን ሥጋ ከእሱ ወስዳችሁ ከተቆረጠው ቦታ ግጠሙት በማለት የማርያም ስዕል አፍ አውጥቶ ሲናገር ወስደው ያንን የተቆረጠውን ሥጋ መልሰው ስዕሉ ላይ እንደገጠሙት ይናገራል። ያን ጊዜም ያን ጊዜም በዚህ ምክንያት ምሕረት ተደረገለት። ያቺ ስዕል ሥጋን የለበሰች ትመስላለች። ከእርሷም እንባና ወዝ ይወጣ ነበር ከወዙም የተቀቡ ከሚያስጨንቃቸው ደው የሚፈወሱ ነበር ብሎ ይሄ ታምረኛና ማዕተኛ የሆነ መጽሐፍ ይናገራል ማለት ነው። እንግዲህ ሌላው በስዕሏ ፊት ያልሰገደ የሞት ቅጣት እንደሚያስቀጣ በአዋጅ በአስራ ስድስተኛው መቶ ክፍለ ዘመን በአፄ ዘራይቆብ አማካኝነት ተደንግጓል ማለት ነው። ተደንግጓል ማለት ነው። እንግዲህ በአፄ ዘራይቆብ ዘመን የነበሩ ደባትራ ነው እንግዲህ ሊቃውንት የተባሉት ደግሞ ዜማ ሰርተውለት፣ ለምሳሌ መልካ ስዕል የሚባል የዜማ መጽሐፍ ላይ ወየሰግድ ካይ በለድንግል ናኪ ክል ወየሰግድ ስልሰ ለስዕልኪ ቅድመ ጉባኤ ዘኢሰገደ ለስእልኪ አስሪ ጾም ምማኤ በስጋሁ ወበነፍሱ ይርከብ ትንሣኤ ተብሎ ዜማ ተሰርቶለት በዚህ የዜማ ትምህርት ብዙዎቹ ዛሬም ሲያዜሙ እንመለከታለን ማለት ነው። እንግዲህ ወደ ትርጓሜ ሲመጣ በሁለት በኩል ድንግል ነሽና እንሰግድልሻለን ለስዕልሽም በጉባኤ ፊት ሶስት ጊዜ እንሰግድልሻለን። ለስዕልሽ ከመስገድ ወደኋላ ያለ በነፍሱም በስጋውም ትንሣኤ አያገኝም ማለት ነው። ተመልከቱ። እንግዲህ እንግዲህ ከላይ እንዳያችሁት በጥንት ስነ ጽሁፎች ውስጥ ምስሎቹ ይናገራሉ፣ አፋውጥተው ያወራሉ፣ እንዲሁም ጸሎትን ያሳርጋሉ የሚል ትርክት ተጽፎ ትመለከታላችሁ ማለት ነው። አያችሁ። በዚህ ምክንያት እንግዲህ ታምረኛ የሆነው መጽሐፍ ደግሞ ታምረ ማርያም ደግሞ በስዕሏ ፊት ስገዱ፣ ለስዕሏ ያልሰገደ ከቆመበት ስፍራ ይጥፋ፣ ስማ አጠራሩ ማይታወቅ ብሎ የእርግማና ዳውን ይናገራል ማለት ነው። ለዚህ ሁሉ የእግዚአብሔር ቃል መልስ ይሆነናል ማለት ነው። የእግዚአብሔር ቃል ስለ ምስሎች ስለ ምስሎች ስለ ቅርጻ ቅርጾች ምንድን ነው የሚለው? አምላክህ እግዚአብሔር የከለከለውን በማናቸውም ቅርጽ የተቀረጸውን ምስል ለአንተ እንዳታደርግ ተጠንቀቅ። አምላክህ እግዚአብሔር የሚባላ እሳት ቀናተኛ አምላክ ነውና ይላል ዘዳግም አራት ቁጥር 23 እስከ 24 ገብታችሁ ስትመለከቱ ማለት ነው በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውንም ምስል የተቀረጸውን ምስል ለአንተ አታድርግ። አትስገድላቸው፣ አታምልካቸውም እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝና በማለት ዘጸአት መጽሐፍ ምዕራፍ 20 ቁጥር 4 እስከ ስድስት ገብታችሁ ስትመለከቱት በደንብ አድርጎ ያስተምራችኋል። እኔ እግዚአብሔር ነኝ፣ እኔ እግዚአብሔር አምላካችሁ ነኝና ለእናንተ ጣዖት አታድርጉ የተቀረጸውን ምስል ወይም ሐውልት አታቁሙ ትሰግዱለትም ዘንድ በምድራችሁ ላይ የተቀረጸውን ድንጋይ አታኑሩ ብሎ ዘሌዋውያን መጽሐፍ ምዕራፍ 26 ቁጥር አንድ ጀምሮ ስትመለከቱት ያስተምራቸዋል። የተከለከለው ምስሎችን ተመልከት፣ ቅርጻ ቅርጾችን ለእናንተ እንዳታደርጉ በማለት ነው የሚያስተምረን የእግዚአብሔር ቃል።